የተነቀሰው ኖሮ ኖሮ ኖሮ ኖሮ ሊሞት ሲል ይመለሳል ሰነፍ ባልጋው ላይ ወዲህ ወዲህ ይላል አለ በር እንዲህ እንዲህ አይደል የሚለው ልክ እንደ በር እንትን ሰነፍ አልጋ ላይ እንደዛ ነው የሚንቀሳቀሰዋል ሰነፍን ሙቀጫ ውስጥ አስገብተ ብትወቅጠው ስንፍናው አይለቀውም ይላል ከክርስቶስ ፍቅር የሚለየን እኔስ ሙልጭ አልኩ ኢትዮጵያዊ ነው አለማፍራት አትችልም ለማፍራት ምንም አልተጠየኩም። ግንዱ ላይ መኖር ብቻ ነው የተጠየኩት። ተጓተታ አላለኝም። ግንዱ ሆይ ባክ ባክ አልልም። መስቀል ላይ ሞቶ ዝርግፍ አድርጎታል። ላይ ላይ ይገርማችኋል። ለእግዚአብሔር ስል ለራስህ ለራስህ ነው ለራስህ። ይሄ ሲጋባችሁ መኖር እኮ አይደለም በሞትለት ራሱ ትንሽ ጋብ ካረገልኝ ይመልሰዋል። አይደለም እንዲሁ የኔና እንትን ይሄ የሚያንገበግበኝ ትንሽ እንደው ኖራ እኮ አትረካ። ፕሮግራም ተካፈላችሁ እንዳትሄዱ፣ እድሜያችሁን ሁሉ ፕሮግራም ፕሮግራም ፕሮግራም እየተካፈላችሁ እንዳጨርሱ። ከጌታ ጋር መኖር አብራችሁ፣ ከምትወዱ ሰው ጋር ስትኖሩ እንዴት ነው ደስ የሚላቸው? ከኢየሱስ ጋር መኖር፣ ከጌታ ጋር መኖርን መለማመድ አለብን እንደ ክርስቲያን። በእርሷ ላይ የሚወርደውን ዝናብ አደለ የሚለው የምትጠጣና ለሚያርሷት ፍሬ የምትሰጥ መሬት ከእግዚአብሔር በረከትን ትቀበላለች። እንዴት ዓይነት የተባረከች መሬት ናት! ይቺ መሬት የሰው ልብ ነው። አፍተሮል ያው በመሬትም ያቀርበው የሰው የሚቀበለውን መሬት ግን ጌታ የሱስ ክርስቶስ አቅርቦት ያውቃል። አንደኛው መልካም መሬት የተባለው ያፈራው፣ ሌላኛው መልካም መሬት ተብሎ ደግሞ እሾክ ያለው አደል በኋላ ላይ ባለጠግነትና አንቆ ያዘው። በቀለ በጣም በደስታ ወጣ እንዳያፈራ ደግሞ ካደገ በኋላ ረዲ ካደገ በኋላ ደግሞ ባለጠግነት ያዘ የተባላለ። ሌላው ደግሞ መንገድ ዳር ይወደቃለ፣ ሌላው ደግሞ ጭንጫ ላይ ይወደቃልና። እና እንደ መንገድ ዳር የሆነ ልብ አለ። ዝም ብሎ ሲዘራበት ኦ ፕሬዝ ጋድ ብሎ ተቀብሎ ወደ ውስጥ አያስገባም። ስለዚህ ዘሩ ውስጡ እንዲቀመጥ ኢንተርናላይዛ ያደረገውም ለእግዚአብሔር ቃል እድል አይሰጥም፣ ጊዜ አይሰጥም። ስለዚህ ወፎች መጥተው ይለቅሙታል አለ። ጭንጫ ደግሞ አለ። ወደ ታች ማስገባት የማይችል በጣም ጠንካራ፣ በጣም አስቸጋሪ፣ በጣም ከባድ የሆነ ልብ አለ። እግዚአብሔር እንደዚህ አይነት ልብ ነው ብሎ አይተውም፣ ይዘራበታል። እስከ መጨረሻ ድረስ ፋይት የሚያደርገን እግዚአብሔር ነው። እኛን መቼም አይተወንም መቼም አይለቀንም። እና በጣም ልቡ ጠንካራ ቢሆን አዎ ይመጣል ዘሩ። ግን እግዚአብሔር ከመናገር አይተውም። ሬዚስት እያደረግነው ደግሞ ይነግረናል፣ በሚገባን መንገድ ይነግረናል። እና በእርሻ አስመስሎ ያቀርበዋል። እስቲል የዚህ ደብዳቤም ጸሐፊ፣ እብራውያን ስለሆኑ እስራኤላውያን ስለሆኑ እርሻ አካባቢ አይጠፉም። እና መሬቷ በጣም ጥሩ መሬት ናት፣ በጣም መልካም መሬት ናት። እግዚአብሔር በላዩ ላይ ኢንቨስት አረገባት ይላል እንግዲህ በላይዋ ላይ የሚወርደውን ዝናብ የምትቀበል እምትጠጣ ዝም ብሎ ሲወርድባት እየተቀበለች እማታፈስ እምትጠጣ ተዛዝ ለሚያርሱባት ደግሞ ፍሬ የምትሰጥ እስራኤልን ይሁዳን ይናገራታላል። እስራኤልን እስራኤል ለእኔ እንደ ወይን እርሻ አይደለችምን? እኔ ደግሞ ገበሬ ነኝ እና መጥቼ ያንን የቫይነር እንትኑን ምንድነው የወይን እርሻውን አው እኮተኩተዋለሁ አለ። እግዚአብሔር ነው እንግዲህ እየተናገረ ያለው በነቢዩ በኩል። እኮተኩተዋለሁ ብቻ አይደለም ፍግ አረግለታለሁ፣ ውሃ አጠጠዋለሁ። የሚያስፈልገውን ለማደግ፣ ለማፍራት፣ ለመለምለም የሚያስፈልገውን ነገር በሙሉ አድርግለታለሁ አለ እግዚአብሔር። አሁን እርሻው ራሱ ይጠየቃል። እግዚአብሔር ምን አላረገልም ሲባል ሁሉን አርጎልኛል። ላለማፍራት ምክንያት እስኪያጣ አይቻልም። በእግዚአብሔር ቤት ውስጥ ኖሮ አለማፍራት አይቻልም። ማፍራት ታምር አይደለም። ሰምታችሁኛል። አለማደግ ማደግን በጣም ረጅም ሳምንት ስለተናገርኩት አለማደግን እኔ አሁን በጣም እንደ ተአምር አላይም፣ ማደግንም እንደዛው። አለማደግ ህመም ነው። አለማደግ ልክ አይደለም። አለማደግ ጤንነት አይደለም። የማያድግ ነገር መሞት የጀመረ ወይንም የሞተ ነው። ማደግ ናቹራል ነው። ተቀብሎ መመለስ ናቹራል ነው። መሬት ዝናብ ሲዘንብበት እንደሚጠጣ እንደሚቀበል፣ ቀጥሎ ለሚያርስበት ምላሽ እንደሚሰጥ እንደዚሁ ነው አለ እግዚአብሔር ከላይ ዝናብና በረዶ ወርዶ አ መሬት ከተቀበለች በኋላ ጸጥ አትልም፣ ለሚዘራ ዘርን ለበላተኛ መብልን ትሰጣለች አለ። ከዛስ ቃሌ እንዲሁ ነው። የእግዚአብሔር ቃል በምን ተመሰለ? በዝናብና በበረዶ ከሰማይ በሚወርድ ህዝቡስ፣ በመሬት ዝናብና በረዶ ወርዶባት መሬት ካፈራች ይሄ ዝናብና በረዶ ከሰማይ ወርዶ ውሃ ፈሶ መሬትን ፍሬያማ ካረገ ጄኒውን የሆነ ኮራፕት ያልሆነ ዘላለማዊው የኔ ቃል መጥቶ እንዴት አያፈራም? እግዚአብሔር ገበሬ ነው፣ የርሻ ባለቤት ነው። እግዚአብሔር ገበሬ ነው። መጽሐፍ ቅዱስ ላይ እናንተ እርሻ ናችሁ ካለ እግዚአብሔር ገበሬ ነው። ስለዚህ እግዚአብሔር እኔ ገበሬ ነኝ አለ። ገበሬ ሁሌ ምንድን ነው ፍሩት ኦሪየንትድ ነው ገበሬ ገበሬ ፍሬ ፈላጊ ነው ባይዘዌ ለፍቶ አላ ገበሬ ፍሬ ሲፈልግ ባይዘዌ እንደ ውለታ እየቆጠር አይደለም ፍሬ የሚሰበስበው እንዴት የተባረከ ነው ባ እያለ አደለም የሚሰበስበው ይባለሁ ለፍቼ እና ባታፈራ ነው የሚጨነቀው ስለዚህ ፍሩት ኦሪየንትድ ነው ገበሬ እግዚአብሔር አብ ገበሬ ነው ፍሬ ፈላጊ ነው ህዝቡ መሀል ይመጣል ለምን የለፋውን ልፋት ያውቃል ግንድ ደግሞ አለ። ግንዱ ደግሞ ኢየሱስ ነው። እኔ ገበሬ ነኝ አለ እግዚአብሔር። አዎ ግንዱ ደግሞ ልጄ ነው አለ እና እናንተ ደግሞ በግንዱ ላይ ያላችሁ ቅርንጫፎች ናችሁ አለ። ስለዚህ እኔ እግዚአብሔር መጥቼ ልጄ ላይ ግንዱ ላይ አምጥቼ አጣብቅያቸዋለሁ አለ። አይሁዳውያን ሲያነቡት፣ ቀጥታ ቀጥታ የበቀሉ ናቸው ግንዱ ላይ። እኛ አሕዛቦች ስናነበው ትራንስፕላንት ተደርገን ነው። ወይራው ነው ግንድ ላይ ተጣብቆ ወይን ያፈራው። እኔም ትራንስፕላንትን ያደረገኝ፣ አይሁዳዊስ በፍጥረቱ አይሁዳዊ ነው፣ የዘር ግንዱ ከኢየሱስ ጋር ይገጥማል። ላይኔጁ የዳዊት ልጆች ናቸው። እኔስ ሙልጭ አልኩ። ኢትዮጵያዊ ነኝ። እግዚአብሔር ወደ ምድረ በዳ ሄደ ነው አደላ። አሁን የሮሚዮ ትምህርት እኮ እግዚአብሔር ወደ ምድረ በዳ ሄደ። ምድረ በዳ ሄደና ወይራ መሃል ገባ። እግዚአብሔር ባለፈው እኛ እኮ እንትን ነ የምድረ በዳ ነን የበረሃ እንትን ነው እኮ። ወይራ ሄዶ ቃ አርጎ ይዞ መጣ። እንደ ግራር ቀንጥሶ ይዞ ነው መጣ። ከዛ የወይኑ ግንድ መስቀል ላይ ተሰቅሏል። እና ጎኑ ተበስቷል በጦር ደሙ እየወረደና ትኩስ ነው። እና ያንን ቀንጥሶ ያመጣውን የወይራ ቅርንጫፍ አምጥቶ እዚህ ትኩሱ ላይ እንደዚህ ያጣበቀው፣ ከዛ ግጥም አርጎ አሰረውና ትራንስፕላንት አደረገው። ወይራው የወይን አፈራ። አለማፍራት አትችልም። አሁን እግዚአብሔር ከመሬትም ከግንድም ጋር ጨርሷል። ግንዱ መስቀል ላይ ሞቶ አስደስቶ ጨርሷል። እግዚአብሔር አልቲሜትሊ ደስ ብሎ ጨርሷል በኢየሱስ ምን አይነት ነው ተብሎለታል? ኢየሱስ አብ ከሰማይ እንደዚህ ደስ ሊያሰኘኝ የሚችል አልነበረም ወደፊትም አይኖርም። ጨርሻለሁ ደስታዬን አለ እና ከግንዱ ጋር እግዚአብሔር ዲል አድርጎ ጨርሷል። መስቀል ላይ ከማጋ ነው ከዚህ በኋላ የሚያወራው ከቅርንጫፍ ጋር እግዚአብሔር አሁን ከኢየሱስ ጋር በምንም ጉዳይ አያወራም። ከኔ ጋር ነው የሚያወራው። አፈራወይ ነው የሚለኝ። ለምን የግንዱን አቅም ያውቀዋል። እስኪሞት ነው ህይወት የሚሰጠኝ። እኔን ለማኖር ለእኔ ህይወት ለመስጠት የሱን ቶ ወደ እኔ ይልከዋል። እኔ ልሞትበት ስል ያንተን ሞት አምጣ ብሎ እኔን በእሱ ህይወት የሚያኖር ነው ግንዱ። ማን ያመልጣል ከዚህ እና እግዚአብሔር በዚህ መጠን ነው ልጁን የሚያየው። እንደዚህ አይነት ግንድ ነው ያለኝ ይላል። ምን አይነት እድለኛ ቅርንጫፍ ነኝ! ለማፍራት ምንም አልተጠየኩም። ግንዱ ላይ መኖር ብቻ ነው የተጠየኩት። ተጓተት አላለኝም። ግንዱ ሆይ እባክ እባክ አልልም። መስቀል ላይ ሞቶ ዝርግፍ አድርጎታል። እላዬ ላይ ያልፈሰሰ ጸጋ የለም፣ ያልወረደ መንፈስ የለም፣ ያልተሰጠ ትምህርት የለም። እዚህ ውስጥ ደ ሆል ካውንስል ኦፍ ጋድ አለ። እግዚአብሔርን ከፈለከው ኢየሱስ ውስጥ አለ። ጸጋ ከፈለክ ኢየሱስ ውስጥ አለ። ምንም ነገር አለ። ግንዱ የሚኔራል ችግር የለበትም። አንተ ማደግ ከፈለግ፣ እስከ መጨረሻ የሚያሳድግ ብቃት ይሰጣል። የመጀመሪያው ዘላለማዊ የእግዚአብሔር ፕሮግራም ምንድን ነው? ኢየሱስ ላይ ተጣብቄ በክርስቶስ ፍቅር ውስጥ ሆኜ እግዚአብሔርን ደስ እያሰኘሁ እንድኖር አለማፍራት አይቻልም። ባላፈራስ የሚባል ኦፕሽን የለም። ካላፈራ በሕይወት የለም። ማፍራትስ ውለት አይደለም። ለእግዚአብሔር እየኖርከ ነው ማለት ሕይወት አለ ማለት ነው። አንዳንድ ሰው በጣም ሲጸልይ ይገርማችኋል። ለእግዚአብሔር ስል ለራስህ ለራስህ ነው ለራሴ እኔ በጸል ለራሴ ለራሴ እኔ አንዳንድ ጸሎት ጸሎት ሆን ስትመጡ ብዙ ነገር አይዛችሁ የሆነ ሊያስቀር የሚችል ውጊያ ምናምን አይጠፋም። ክፉ ሰው አይጠፋም። እንዲሁም ደግሞ የወደቀ ዓለም ስለሆነ ደግሞ ኮራብት ነው እንትኑ የሆነ ነገሮች ቸጉተ አልፈ መተ ስትመጣ ምንድን ነው እያሰብክ የምትመጣው እ ለጌታ ስል እንትንም ተኩት ለጌታ ስል ከዛ መተ ስትንበረከክ አባቴ ዛሬ ብቀር ኖሮ ትላለህ። ውለታው ይጠፋብሃል። ብትደክም ትበረታለህ። ባይዞ ከተነካ ኃይል ብታጣ ይሰጥሃል፣ የሆነ መንገድ። ብትወድቅ ብድግ ያረገሃል። የተነካ ሰው ኖሮ ኖሮ ሊሞት ሲል ይመለሳል። ከክርስቶስ ፍቅር የሚለየን ማን ነው? ምንድነው? የመጀመሪያው ችግር ነው ወይስ ስቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ? ከእነዚህ ውስጥ አንዱ ብቻ ከምንም ነገር ማንንም ሊያጎል ይችላል። ከክርስቶስ ፍቅር ተሰብስበው አሁን ጳውሎስ በተናጠል አይደለም የጠራቸው፣ ግር አድርጎ እኮ ነው የጠራቸው። ሰይፍ ሲል አቤት ይለ ችግር ሲል አቤት ሲቃይ በሙሉ መጡ። ስለ አንተ ቀኑን ሙሉ ከሞት ጋር እንጋፈጣለን፣ እንደሚታረዱ በጎች ተቆጠረን። ዳዊት ያለው ነው። ባይዘዌ በእውነት ለጌታ መሞት ያምራቸዋል። ይሄ ይሄ ሲገባችሁ መኖር እኮ አይደለም በሞትለት ራሱ ትንሽ ጋብ ካረገልኝ ይመልሰዋል አይደለም እንደው የኔና እንትን ይሄ የሚያንገበግበኝ ትንሽ እንደው ኖራ ኖራው አትረካም ሞት ከዛ ህይወት አሁን ሞት ሞት እኔ አላውቅም ጳውሎስ ግን ያውቃል ሞቶ ነበር ይላሉ ተነስቶ ነው ሲሞትም የሄደው እዛ ሶስተኛ ሰማይ ነው ደርሼ መጣው ያለው ስለዚህ ሞትም ቢሆን እዛው ያደርሰኛል እንጂ አይለየኝም ነው የክርስቶስ ፍቅር ብቻ በዚያ አይነት ሰኪሪቲ። በእንደዚህ አይነት ጥበቃ ውስጥ ያኖረሃል። ሞትን ለጥቅም መቀየር የሚችል የክርስቶስ የመስቀል ስራ ብቻ ነው። መከራና ሲቃ አይደለም ሞት እራሱ አገልጋይ ይሆናል። ምን አይነት እርግጠኝነት ነው? የጌታ የማዳን ጉልበቱ ምን አይነት ነው? አሁን ሰለሞን ያማያውቀው ጉዳል እንዴ መጽሐፍ፣ ምሳሌ ጎበዝ ያውቃል፣ ጠቢብ ያውቃል፣ በጣም ሰነፍ ያውቃል። ስለ ሰነፍ እኮ ምንድን መጽሐፍ ሰነፍ ባልጋው ላይ በር በእንትኑ ላይ እንደሚሄድ ነው ይላል። ሰነፍ ባልጋው ላይ ወዲህ ወዲህ ይላል ላለ በር እንዲ እንዲ አይደል የሚለው ልክ እንደ በር እንትን። ሰነፍ አልጋ ላይ እንደዛ ነው የሚንቀሳቀሰዋል። ሰነፍን ሙቀጫ ውስጥ አስገብተ ብትወቅተው ስንፍን ነው አይለቀውም ይላል። ዘርዝሮ ዘርዝሮ ዘርዝሮ ይህ ሁሉ በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር እንደማይለይ ተረድቻለሁ ይላል። ስለዚህ የተገለጠ እጅግ በጣም ብርቱና ታላቅ የሆነ የእግዚአብሔር ፍቅር አለ፣ የፈሰሰ የእግዚአብሔር ጸጋ አለ፣ የወረደ መልካም የእግዚአብሔር ቃል አለ። ይህንን ሁሉ ነገር ተቀብላ ለሚያርሷት ምላሽና ፍሬ የምትሰጥ መሬት ከእግዚአብሔር ዘንድ በረከትን ጥቅ ገበሬው ያመሰግናታላለ። ገበሬው ማን ነው? እግዚአብሔር ነው። መሬቱ ማን ነው? እኛ ነን። የእግዚአብሔር ቃል በላያችን ላይ ሲመጣ እግዚአብሔር እንደዚህ በዝማሬ በጸሎቱ ጸጋ ሲያፈስልን ተቀብለን ተመስገን ብለን ሪጆይስ አድርገን ወተን ስንኖርበት እግዚአብሔር ይባርክሃል። እግዚአብሔር እጇን ሰሆነ እንዴ በሰይጣን እጅ የሚመታ ሰይጣን ራሱ ባይዘ እግዚአብሔር ሊቀጣ ሲል ዳር ነው የሚቆመው ዛ ጥግ ላይ እንዳይደርስበት እግዚአብሔር እጅ ሰይጣንን እኮ የጣለ የእግዚአብሔር እጅ ነው። እና እግዚአብሔር አሁን ሲጀመር አፍተር ኦል እግዚአብሔር ከቀጣ በፍቅር ነው የሚቀጣ። ሲቀጣ ሊያቀና ነው የሚቀጣ። ሲቀጣ አባት ልጁን ቀጥቶ ገንዘብ እንደሚያደርግ ሊያደረግ ነው ካራክተር ዋይዝ አንደርስታንድ ካላረከው ነው እንጂ እግዚአብሔር ሊያሳድግ ነው የሚቀጣ፣ ሊያኖር ነው የሚቀጣ። እኔ ልጄን ስቀጣው የምቀጣው ነገ የተመሰገነ ልጅ እንዲሆን ብዬ እንጂ፣ እሱስ የእኔን ልብ አንደርስታንድ እስኪያደረገው ድረስ ሊቸገር ይችላል። ዝም ብሎ ይቀጠቅጠኛል አባቴ ብሎ የእንትና አባት እኮ አይነካውም። አንተ ምንድን ነው የምመታኝ? ስለዚህ እግዚአብሔር የሚቀጣን ሊያሳድገን ነው የሚቀጣን ሊያስተካክለን ነው የሚቀጣን፣ በፍቅር ነው በፍቅር። ስለዚህ መለወጥ አለብን ማደግ አለብን፣ በዚህ በክርስቶስ ፍቅር መኖር ይህንን ኤክስፔሪየንስ አድርጉ ባካችሁ። ፕሮግራም ተካፈላችሁ እንዳትሄዱ። እድሜያችሁን ሁሉ ፕሮግራም ፕሮግራም ፕሮግራም እየተካፈላችሁ እንዳትጨርሱ። ከጌታ ጋር መኖር አብራችሁ ከምትወዱ ሰው ጋር ስትኖሩ እንዴት ነው ደስ የሚላቸው? ከኢየሱስ ጋር መኖር ከጌታ ጋር መኖርን መለማመድ አለብን። እንደ ክርስቲያን አብረው ስትኖር እንዴት እንደሚደሰት ልቡ ሲገባ እንዴት እንደሚደሰት የሰጠን ነገር ቫሊዩ ስታደርግለት ክብር ለኢየሱስ ይሆንለት